ሰዎች ጋር ለሞት አንቺ ዳልች ነኝ። እንዳትጠጉኝ እንዳትጠጉኝ፣ ዞር በለው ወደዛ ጋር እንዳትጠጉኝ። ተረጋጊ አለረጋ ተረጋጊ፣ ምንም ነገር እንዳታደርጊ። ቶሎቤ ተረጋጊ። ልትገኝ ነው ልጅ። አዎ፣ ህይወቴን ለማትረፍ ስር እገላችኋለሁ። በሩ ቁልፍ ስጨኛው ቶሎቤ፣ ቁልፉን ከፈጅና ስጨኝ። ተረጋጊ ቶሎቤ፣ እንዳትገይ እባክሽ ቁልፍን እጄ ላይ አድርጊልኝ ቶሎ በይ ተረጋጊ እያልኩ ነው እና እዳደተረ የእንጀራ ልጇን የምትመርዘው ጨካኝ ሴት ወይም ምሳሌ የሚለው ድራማ አጓጊነቱን እየቀጠለ ነው። በጣም ማጓጊ ልብ አንጠልጣይ የሆነ ድራማ ነው። ባለፈው እንዳልኳችሁ ያቆመበት ቦታ ማህሌትና እህቷ ቅድስትን መኝታ ቤት ውስጥ ጠርቶ በትራስ አፍኖ ሊገሏት ሲሉ ነበር። በጣም አንጠልጥሎን አጓግቶን ያለቀው በዛሬው ክፍል ደግሞ ከዛ ነው የሚጀምረው። በጣም በርቆ ልፎባታል። ሊገሏት ወደ እሷ እየሄዱ ነው። ልትገሉኝ ነው እንዴ ምናምን ስትላቸው አዎ ልንገልሽ ነው ማንም አያይሽም፣ አስክሬ ዛሬ ከዚህ ቤት በህይወት አትወጪም። እንኳን በህይወት አይደለም አስክሬንሽ እንዳይገኝ ደብዛውን ነው የምናጠፋው፣ ምናምን እያሉ እያስፈራሯት፣ እያፈጠጡባት ወደ ሰዋ ሲሄዱ ቅድስት በጣም ደንግጣለች። መጀመሪያ ላይ ግን በእጇ ቢላውን መያዟን ሸላ ልብ ያለችው አይመስለኝም። ከዛም በኋላ ደንግጣ በዛ ውስጥ እጇ ላይ ቢላ አለ። ከዛን እስቲ አንድ ሰው ቅረቡኝ፣ ምናምን ብላ ቢላውን ወደ ነሱ ትይዛለች። እራሷን ለማዳም ማለት ነው። እ ልትገይ ነው እንደ ይላቷ እኔ እነሱም ሊያደርጓት እንደሆነ አላቅም። መቼም እነሱም ቅቤ ሊቀቧት አይደለም፣ እነሱም ሊገሏት ነው። አዎ ልገላችሁ ነው። ራሴን ለማዳን እናንተ መግደል አለብኝ። አልሞት ባይ ተጋዳይ እንደሚባለው ማለት ነው። ራሴን ለማዳን እገላቸዋለሁ። አንድ ሰው ቅረቡኝ ምናምን ብላ ታስፈራራቸውና፣ ከዛ እነሱም ወደ ኋላ መመለስ ይጀምራሉ። አሁን በሩን ክፈቱ፣ ቀጥ ብላችሁ የቆልፋችሁትን በር ክፈቱ እያለች በሩን ታስከፍታቸዋለች። ከዛን በሩን ከከፈቱላት በኋላ ትወጣና በሩን ከውጭ ትዘጋባቸዋለች። ቆልፋባቸው ሮጣ ከቤት ትወጣለች። እየሮጠች እያለው መንገድ ላይ ግን ብሩክንና ምሳሌን ታገኛቸዋለች። በጣም ደንግጣለች። እየሮጠች የመጣችው በእጇ ደግሞ ያንን ቢላ ይዛለች። ብሩክ ሲያይ በጣም ደነገጠ። ምንድነው እ ምን ተፈጥሮ ነው? ቤት ሰላም አይደለም እንዴ? ምንድነው የተፈጠረ ችግር አለ? ቢላ ውስጥ ለምንድነው? ምናምን ብሎ ሲጠይቃት ያለውን ነገር ትነግሯለች። በቃ ማህሌትና እህቷ ሊገሉኝ ነበር፣ ሊገሉኝ ሲሉ መኝታ ቤቱን ቆልፌባቸው አምልጬ መጣሁ ትለዋለች ብሩክ በጣም ይደነግጠ እንዴት ማለት ምናምን በጣም አስደነገጠው ምናምን። ከዛን በቃ አንቺ ቀስ እያልሽ ከምሳሌ ጋር ነይ ብሎ እሱ ትቷት ይሄዳል። ሌላ ነገርም ልነግርህ ፈልጋለሁ፣ ሌላ ነገርም የምነግርህ ነገር አለ ስትለው፣ እዛ ጋር በጣም ቢሰማት አሪፍ ነበር። ብሩክ ግን እሱ ግን ሌላ ጊዜ ትነግሪኛለች ብሎ ለዚኛው ደንግጦ ይሮጣል። እሷ ግን እያረገች ያለችው ለልጅቷ መርዝ እየሰጠች መሆኑ ምናምን ልትነግረው ነበር። እሱ ግን ሊያዳምጣት አልቻለም። ቆም ብሎ ይሄ ነገር ነው ያስደነገጠው፣ ይሄ ነገር ለሱ እንዴት ሊግ ያሏት ምናምን የሚለው ግን ከዛ በላይ የሚከፋ ነገር መኖሩን አልሰማም። እሱ ቆሞ ቢያዳምጣ ታሪፍ ነበር። ግን እሱ አይ ሌላ ጊዜ ትነግድኛለች ምናም ብሎ ሮጦ ሄደ ማለት ነው። እነዛ ግን እዛ መኝታ ቤት ውስጥ ሆኖ አመለጠቻቸው። ይሄ ነገር ለብሩክ ከነገረች በኋላ ሌላ ጣጣ ያመጣብናል፣ ስለዚህ የሆነ ነገር መወሰን አለብን ምናም ብሎ ይማከራሉ። ከዛም ብሩክ ቤት ደርሶ መኝታ ቤቱን የተቆለፈ መኝታ ቤት ከፍቶ ሲገባ ሁለቱም ታስሯል፣ እጃቸው ወደኋላ ሁለቱም። ለካ ሳያስቡ የነበሩ እነሱ እሷ አስራን ሄደች ለማለት እጃቸውን ወደ ኋላ አስሮ ቁጭ ብሏል። ከዛም ብሩክ ደነገጠ። እንዲህ ቅድም እነሱ ሊገሉኝ ነበር ብላለች፣ ምናም የሚለው አለ። አሁን ደግሞ እሱ ሲመጣ እጃቸው ታስሯል። ይሄ አስደንግጦታል ምናምን የእነሱን እጅ ይፈታና ወደ ሳሎን ሄዱ። ሶፋ ላይ ይቀመጣሉ። ከዛን ትንሽ ቆይቶ ምሳሌ ትመጣለች። ቅድስ ትስ ይላታል። ቅድስት አልገባም ብላለች፣ ውጭ ይቆማለች። አንተን እየጠበቀችህ ነው ትለዋለች። ከዛን እሺ ብሎ ብሩክ ወጥቶ ይሄዳል። ሲሄድ እዛ ሲሄድ በጣም ጓይልባታል ቅድስት ላይ ማለት ነው። ለምን ዋሽሽኝ? ቅድም እነሱ ሊገሉኝ ነበር ሊያጠቁኝ ነበር ብለሻል። እኔ ደግሞ ቤስ ስደርስ ጭራሽ እነሱ እጃቸውን ታስሮ፣ እንዴት ነው አንቺን የሚያጠቁ እጃቸው ወደኋላ ታስሮ እንዴት ነው ይሄ ለማንም። በእርግጥ እነሱ ያሰቡት ራሱ በጣም አንዳንድ ጊዜ ተንኮለኛ ይሄ አሳቡ ራሱ ኬት እንደመጣላቸው ከዛ አላምንም። እሱ አላመንቀኝም። አዎ ዋሽተሽኛል። እነሱ እንደዚህ አላርጉሽም። ከዚህ በፊትም ሰሞኑንም ስታደርጊ የነበሩ ነገሮች፣ አንዳንድ ያስደበሩኝ ነገሮች አሉ፣ ምናም ብሎ ይላታል። ከዛም በጣም ይሰማታል። ሰራተኛዋ ልጁን ለማዳን ብዙ መስዋዕትነት ከፍላለች። እዚህ ጋር በሴትዮዋ እየተሰቃየች ኢቭን የራሷን እግር አይደለም እህቷን እግር እያሳጠበቻት እንደነበረ ይህን ሁሉ መስዋዕትነት ከፍላ እያነቀቻት ምን እያለቻት ምናምን። እሱ ደግሞ እዚህ ጋር አልረዳት ምናም ብሎ የዋሸቹ ምናምን መሰለው። ከዛም በኋላ በቃ እሷም ወደ ቤቱ መመለስ አልፈለገችም። እሺ በቃ ይሁኑ፣ አንተ እንዳልኩ ይሁንልህ፣ ግን ምሳሌን አደራ ከእጅህ እንዳትለያት፣ በደንብ ጠብቃት ምናምን ብላ ትሄዳለች። ግን የሆነ ቅር ያለው ነገር አለ፣ ግን አላምንም አላልም በቃ እሱ ሰራተኛ እንደዋሸችው ነው ወሰደው። እንዴት ተዋሸኛለች እን እንደዚህ ነገር ታደርጊያለች ምናምን ብሎ ለምን ሲሄድ እጃቸው ታስሮ ነው ያለው። ከዛን ሷስ ትሄዳለች። ከዛን ደሞ ብሩክ ቤት ውስጥ ምሳሌ ምግብም አልበላም መድኃኒትም አልወስድም ትለዋለች። ለምን ቅድስት ካልመጣች አልወስድም፣ ቅድስትን አምጣልኝ መጀመሪያ እያለች ነፍሱን ታስጨንቋለች። በቃ እሺ አመጣት አለው። ግን ምግቡሽ እንቢ አልበላም፣ እሷ ካልመጣች አልበላም። በጣም ይጨነቃል። የሚያደርገው ነገር ግራ ይገባል ምናምን። እዛ ጋ በጣም አስደብሮታል፣ ተናግሯት አስደብሮታል። መደወሉም ሽ ያዘው። መጨረሻ ላይ ልጅቷ ስታስጨንቀው፣ ልጅቷ እነሱም ስታስጨንቀው ይደውላል ደውሎ ላውድ ላይ አድርጎ በቃ ምሳሌም ትለምናታለች ነ ብላ ትለምናታለች። እሱም ተመልሽ ወደ ቤት ይላታል። ከዛን እሷም ህፃኗ ስላሳዘነቻት ምሳሌ ስላሳዘነቻት ወደ ቤት ለመመለስ እሺ አሁን እኔ እመጣለሁ ከትምህርት ቤት መጪ ቤት ታገኘኛለች። አሁን ግን ምግብሽን በልተሽ መድኃኒትሽን ወስደሽ ወደ ትምህርት ቤት ሂጂ ትላታለች። በዛኛው ሳይድ ደግሞ ማህሌት የብሩክን ጓደኛ ሞገስን እያወራቸው ነው ሞገስን በስልክ እያወራችሁ ነው ያለውን ነገር ሞገስ ብሎ እንደውም ውበቷን እያደናነቀላት ነበር። ያ ሲሆን ደግሞ ሰራተኛ በቪዲዮ እየቀረጸች ነበር፣ በር ላይ ቆማ በቪዲዮ ተደብቃ እየቀረጸቻት ነበር። ደጋገማ እያወራች ነው ማሌት ከሞገስ ጋር። በሌላም ቀን ንብረቱ ለእኔ ግዛልኝ እነሱ ነጻ ይወጡ፣ ንብረቱ ለእኔ ግዛልኝ ምናም ያሉ፣ ግን የሆነ ነገር እያም እየተሞዳሞዱ ነው። ግን እዚህ ድራማ ላይ የብሩክ በዚህ ልክ አይኑ መጨፈን ትንሽ ይከብዳል። ያናድዳልም በእርግጥ አዎ። ልጁ ታማበት ልጁን ለማስታከም ልጁ እንድትታከምለት ወደዛ ወደዚህ እያለ ተፍተፍ እያለ ቢሆንም ነገሮችን አንዳንዴ ቆም ብሎ ማየት አለበት። እዛ ጋ አሁን አንዳንድ ጊዜ የምታወራው ሚስትየዋ፣ ማህሌት ማለት ነው፣ ስለ ልጁ ያላት አመለካከት ልጅ በልጅ ይተካል ምናምን ስትሎ፣ ኢቭን ያኔ ቆሞ ማሳብ ነበረበት። ግን እሱ ምንም እንትን ያለው ነገር የለም። በሌላው ቀን ማህሌት ከእንትና ጋር ታወራለች፣ ከእህቷ ጋር ታወራለች። ከዛን ዛሬም ለምን ዛሬ መርዝ የሚሰጡበት ቀን ስለሆነ ለልጅቷ መርዝ ሰጥቶ እንድትሞት ማለት ነው። ከዛ መድኃኒቱን ጨምሪበትና አባትየው እንዲሰጣት አባትየው የሚያውቀው መድኃኒት እንደሆነ ነው እንጂ መርዝ እንደጨመረችበት አያውቅም። እሱ መድኃኒት እንደሚሰጣት ነው የሚያውቀው። ከዛ እሱ እንዲጨምርላት እና በሱ እጅ እንድትሞት እ ከህሊና ነፃ ለመሆን ማለት ነው። ከህሊና ነፃ መሆንም ያውቃሉ ህሊና እንደሚወቅሳቸውም ያውቃሉ። ከህሊና ነፃ ለመሆን እሱ እንዲሰጣት ምናምን ብሎ መድኃኒቱን አዘጋጅቶ ምናምን አንቺ ግን መድኃኒቱ ሲሰጠው ከቤት ውጭ ና ሂጂ። ለምን? ራሷን ነፃ ለማድረግ፣ ራሷን ንጹህ ለመሆን። እኔ የለሁበትም ከነገሩ፣ እናንተ ናቸው ያደረጋችሁት። የሆነ ወደ ምርመራ ፖሊሶቹም ጋር ይህ ነገር ከደረሰ እኔ በዛ ሰዓት ቤት አልነበርኩም፣ እነሱም እንደሰጧት አላቅም እናም ብላ ራሷን ነፃ ለማውጣት ማለት ነው። ከዛ እሺ ብሎ በጠዋት ትነሳና ትሄዳለች። ከዛን ሶፋ ላይ ሳሎን ቁጭ ብሎ ነበር እነ ብሩክ። እንደውም ይህን የምትሄጂው ምናምን ሲሏት፣ ቀጥረዋለኝ፣ የሆነ ቦታ ቀጥረዋለኝ፣ ደርሼ እመጣለሁ ምናምን ትላቸውና ወጣ ትሄዳለች። ከዛን ብሩክ የሚያውቀው ምግብ ያቀርቡና ለምሳሌ ምግብ ሽንብይ ምናምን ብሎ ምግብ ያቀርቡላትና ከዛን አይንሽን ጨፍኚ ይፈራታል እንደለመዱት እንደ በፊቱ መዳይቱን ላይ ያደርጉላት ማለት ነው። ከዛ ምሳሌ እንደ አሁንማ ለምንድን ነው አይኔን መጨፈነው ያለው? ነገር እኮ አውቃለሁ። ስለዚህ መጨፈነው ያስፈልግ ያስፈልግም ምናምን ስትላቸው ሰራተኛዋ አያ በቃ አይኔሽን ጨፍኝ፣ ጨፍኝ ከተባልሽ እኮ አይኔሽን መጨፈን አለብሽ ምናምን ስትላት ምሳሌ አይኗን ትጨፍናለች ማለት ነው። ከዛን መዳይቱን ያደርጉላታል። ከዛን መዳይቱን አድርጎላት አይኗን ገልጣ ቢ ምናም ብሎ ምግቧን ትንሽ እንደ ትበላች እናንተ አትበሉም እንዴ ምናም ስትላቸው፣ እኔ ከዚህ በፊትም እኮ ቁርስ አልበላም ምናም ይላታል አባትየው። ከዚን ሰራተኛው ደግሞ በኋላ እሷ በኋላ ሰርታ ትበላለች አሁን አንቺ ቢ ምናም ብሎ ቁርሷን ያበሏታል። እሷ ቁርሳን ከበላች ትንሽ ቆይታ ራሷን ትስታለች። ራሷን ትስታለች ማለት ነው። እዛ ጋር መርዙ ሊሆን ይችላል። እነሱ የጨመሩበት መርዝ እሱ ይሆናል። በጣም ይደነግጣሉ ሁለቱም። እዚህ ጋር ያቺ ተማክሮ ያደርጉበት አለ መርዝ ዱቄት ነገር ስጨምር እናንተ ማየታቸዋል። ራሷን ትስታለች ማለት ነው። እዚህ ጋር ነው ይህ ክፍል ደግሞ አንጠልጣይ የሆነው የሚያልቀው ማለት ነው። ቀጣይ ላይ ምን ይሆናል የሚለው ለመገመት በጣም ያዳግታል። መርዙ ህፃኗን ምን ያደርጋታል የሚለው ባለፈው መድኃኒቱ ውስጥ መድኃኒቱን ገልብጣ ውሃ ጨምራበት ነው ከዛን መድኒቱ አለሰደች ተብሎ ታመመች። አሁን ደግሞ መርዙ ቶሎ የሚገላት መርዝ እንደሆነ ሲያወሩ ነበር። ቶሎ ሞታ ከመንገድ ላይ ዞር እንድትልላት ማለት ነው። ምሳሌ በጣም አጓጊ ድራማ፣ በጣም አስተማሪ ድራማ ነው። የእንጀራ እናቶች በጣም የሆነ ለህሊና የሚከብድ ነገር ነው። የእንጀራ እናቶች በዚህ ልክ እንደሚከፉ አላቅም ነበር። እንጂ እስኪ ቀጣይ ደግሞ ምን ይዞልን እንደሚመጣ አብረን እናያለን።